ተስፋ ዋጋው 46 ካሬ ከ4 ሚሊዮን 800 ብር ጀምሯለን። ባለ አንድ መኝታ ከ6 ሚሊዮን 700 ብር ጀምሯለን፣ ጠቅላላ ዋጋ ማለት ነው። ባለ ሁለት መኝታ ከ7 ሚሊዮን 300 ብር ጀምሯለን። ባለ ሶስት መኝታ ደግሞ ከ10 ሚሊዮን ጀምሮ አማራጮች አሉ ማለት ነው። በነገራችን ላይ በጣም ቢሮቸው ያምራል፣ ኢንቫይሮመንታችሁ ደስ ይላል። በጣም እናመሰግናለን። በጣም በድጋሜ ራሴ ላስተዋውቅልሽ፣ እኔ ናትናኤል ብርሃኑ ይባላለሁ። በድርጅታችን ቴም ሪል ስቴት ውስጥ ደግሞ የሽያጭ አማካሪ ሆኜ ነው የምሰራው። ባክግራውንዴ በማርኬቲንግ ማኔጅመንት ነው የጨረስኩት። አሁን ደግሞ እዚህኛው ሪል ስቴት ሴክተር ውስጥ ኦልሞስት ወደ አራት ዓመት አካባቢ ልምዳለኝ ማለት ነው። እሺ፣ ስለ ድርጅታችሁ ቴምር አንዳንድ ነገር። ኦኬ፣ ድርጅታችን ቴም ሪል ስቴት ነው የሚባለው። ተመስርቶ ወደዚህኛው የሪል ስቴት ሴክተር ውስጥ ከገባ አሁን ድፍን ሰባት ዓመቱን ይዟል ማለት ነው። በሰባት አመት ውስጥ እጅግ በጣም በርከት ያሉ ስራዎችን ለመስራት የቻለ በጣም ስኬታማ አመርቅ የሚባል ውጤት ያመጣ ድርጅት ነው ቴም ሪል ስቴት። ከዛም በፊት ደግሞ የኮንስትራክሽን ስራዎች ላይ እንዲሁም ኢምፖርት ኤክስፖርት ዘርፍ ላይ ነበር የቆየ ነው። ከዛም በኋላ በኮንስትራክሽን ልምዱን ሞር እያካበትን በመጣ ቁጥር በኢምፖርት ኤክስፖርቱም ደግሞ ፋይናንሽሊ በደንብ ስቴቢሊቲውን ከጠበቀ በኋላ ነው ቴም ሪል ስቴት ብሎ የገባው ማለት ነው። ሰው በዋናነት ድርጅቱም ደግሞ ለዚህኛው ስኬት ያበቁት እህት ኩባንያዎቹ ኬሚ ኮንስትራክሽን ሙሉ በሙሉ የግንባታ ስራዎችን የሚሰራ ራሱን የቻለ እህት ኩባንያ አለው። ፕላስ ደግሞ ኢምፖርት ኤክስፖርት ስራው ላይ ስላለ በቀላሉ በሚፈልጉ አይነት መጠን ደግሞ የግንባታ እቃዎችንም ስለምናገኝ ሁለቱን ነገሮች ኮላብሬት አድርገን ለደንበኞቻችን በተባለለ ጊዜ ጥራቱን በጠበቀ ሁኔታ ቤቶቻችንን በደንብ ድግግሞቹን በጠበቀ ሁኔታ ለማስረከብ ችለናል ማለት ነው። ባጭሩ ድርጅታችን ቴምር ሪል ስቴት ይህን ይመስላል። አሁን እሺ፣ ለደንበኞቻችሁ ያወጣችሁ ኦፈር የት አካባቢ ነው? ብዙ አማራጮች አሉን እጃችን ላይ በአሁኑ ሰዓት ያው በተለያዩ የአዲስ አበባ ክፍሎች ላይ ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንት ቤቶችን እንዲሁም ደግሞ ለንግድ ሱቅና ለቢሮ የሚሆኑ አማራጮችን ነው ይዘን የቀረብ ነው፣ ከ10 ፐርሰንት ቅድመ ክፍያ ጀምሮ። በአያት ወደ ኢትዮ ፍራንሲስ ደግሞ ሶማሌ ተራ እና መሀል ፒያሳ ደግሞ ሊሴ ገብረ ማርያም ጋር ነው አፓርትመንት ቤቶችን እና የንግድ ሱቆችን ይዘን የቀረብ ነው ማለት ነው። ለምሳሌ ሊሴ ገብረ ማርያም አካባቢ ስቱዲዮ ከአርባ ስድስት ካሬ ጀምሮ ባለ አንድ መኝታ ከ64 ካሬ ጀምሮ፣ ባለ ሁለት መኝታ ከ71 ካሬ ጀምሮ፣ ባለ ሶስት መኝታ ደግሞ ከ106 ካሬ ጀምሮ አለን። ይሄ ማለት ደንበኞቻችን ከጠቅላላ ክፍያው ላይ አስር ፐርሰንት ቀድሞ ከከፈሉ ቀሪውን ደግሞ ግንባታ ሂደቱ በሚያልቅበት ጊዜ ድረስ ማለት ነው ያለምንም ተጨማሪ ክፍያና ወለድ ክፍያቸውን ማጠናቀቅ የሚችሉበትን ሜትር ነው የያዝን የቀረብ ነው። በሌላ ቋንቋ ዋጋው 46 ካሬ ከ4 ሚሊየን 800 ሺ ብር ጀምሮ አለን። ባለ አንድ መኝታ ከ6 ሚሊዮን 700 ሺህ ብር ጀምሮ አለን፣ ጠቅላላ ዋጋ ማለት ነው። ባለ ሁለት መኝታ ከ7 ሚሊዮን 300 ሺህ ብር ጀምሮ አለን። ባለ ሶስት መኝታ ደግሞ ከ10 ሚሊዮን ጀምሮ አማራጮች አሉ ማለት ነው። ይሄኛው የሊስ የገብረ ማርያሙ ያሉን አፓርትመንት ቤቶች ዋጋ እናከፋፈል ነው። በተመሳሳይ እንዳልኩሽ ወደ አያት አደባባይ አካባቢ እንዲሁም ደግሞ ወደ ሶማሌ ተራ አካባቢ አማራጮቹን ይዘን ቀርበናል ማለት ነው። አሁን የሀገራችን ገንዘብ ያው የመግዛት አቅሙ እየቀነሰ ነው። ሰዎች ምን ላይ ኢንቨስት ቢያደርጉ ብለህ ታስባለህ? ፕላስ ደግሞ አሁን ሰሞኑን አዳዲስ የወጡ ያሉ ህጎች አሉ፣ ባለስታሳት የሰማን ያለው ነገር አለ። ስለሱስ ምን ትላለህ? አይ ጥሩ፣ ዋናው ነገር እሱ ነው። የመጀመሪያው ነገር አንድ ሰው የመኖሪያ ቤቶች ላይ ኢንቨስት ሲያደርግ ከመኖሪያ በዘለለ ደግሞ ያን ብሩን እዛ አሴት ላይ ኢንቨስት ማድረጉ ወይም ደግሞ እዛ ላይ ብሩን ማዋሉ ብሩ እየጨመረለት ነው የሚሄደው ማለት ነው ያ ማለት ፊክስድ አሴትስ ከሆነ ድረስ አፓርትመንት ቤቱ ወይም ደግሞ የንግድ ሱቆቹ በየጊዜው ዋጋቸው እየጨመረ ስለሆነ በተዘዋዋሪ የብሩንም ዋጋ እየጨመር ነው እየሄድ ነው ያለ ነው ማለት ነው ከዚህኛው ሪል ስቴት ጋር እንትን ስናደርገው ሪሌክ ስናደርገው ይሄኛውም የኑሮ ውድነቱን በየጊዜው ያለውን ግሽበት እና የብሩን ዋጋ መቀነስ ማለት ነው ሰው እንደምናውቀው ከዚህ ቀደም ከሁለት ከሶስት ዓመት በኋላ በተለይ ደግሞ የነዳጅ ዋጋ ለመኖር የሚያስፈልጉ ፍጆታዎችን በየጊዜው በጣም በፍጥነት እየጨመሩ ነው ያሉት። ሰው በጣም እሱ አሳሳቢ ነገር ነው። አሁንም ያለንበት ሁኔታ ደግሞ በጣም በፍጥነት ነው ነገሮች እየተቀያየሩ ያሉት። እንዳልሱም ደግሞ መንግሥት በጣም ብዙ አይነት አዳዲስ ፖሊሲዎችን ነው እያወጣ ያለው እና ያለፈው ነገር እንዳለ ሆኖ ዛሬ ላይ ቆመን ነገሮችን ስናያቸው ነገም የተሻለ ነገር ይመጣል ብሎ ለመገመት ትንሽ የሚያስቸግር ሁኔታ ነው ያለው እና ዛሬ ላይ ያለንን አሴት ዛሬ ላይ ያለንን ጥሪት ደግሞ ለነገ የተሻለ በምን አይነት ሁኔታ ነው የምናደርገው? ስንል አሴት ላይ ወይም ደግሞ ቤቶች ላይ ላንዶች ላይ ኢንቨስት ማድረጉ ሞር የተሻለ ሆኖ እናገኘዋለን። እኛም እንደ አማካሪ ማለት ነው። እናንተም የመጀመሪያ ምርጫችሁ ቴምር ነው፣ ምንም ጥያቄ የለውም። ብዙ ደግሞ የኛ ቤተሰቦችም ከዚህ ቀደም እንደነገርኩሽ ከሰባት ዓመት በፊት ተመስርቶ ወደዚህ ሴክተር ከመግባቱን በዘለለ በጣም በዛ ያሉ ወደ አስር የሚደርሱ ፕሮጀክቶችን ገምተን አስረክበናል። እና ቀደም ያሉት ደንበኞቻችን በጣም አነስተኛ በሚባል ዋጋ በአንድ ነጥብ አምስት ሚሊዮን በሁለት ሚሊዮን አፓርትመንት ቤቶችን የግላቸው ያደረጉ አሁን ላይ ከ20 እስከ 25 ሚሊዮን ድረስ የሚገመት ኦልሬዲ ብሩ በዛ ደረጃ ነው ማትረፍ የቻሉት ማለት ነው። ሶ ምንም ጥያቄ ነው እንደምናውቀው አለማችን ላይ ሪልስቴት ሴክተር የመጀመሪያው ተመራጭ ነገር ነው ከኢንቨስትመንት አንፃር ማለት ነው። እጃቸው ላይ ብር ያሉ ባንክ ላይ ያስቀመጡ ቢዝነስ ላይ ያሉ ሰዎች የተለያየ ዘርፍ ላይ ያሉት አሴት ላይ ሞር ኢንቨስት ባደረጉት ቁጥር የተሻለን ነገር ቢውሉ ማድረግ ይችላሉ ብለን እኛም ደግሞ እናማክራለን። ሌላኛው የተለየው ነገር አሁን የወጡት ፖሊሲዎች ናቸው። እነዛ ፖሊሲዎች ከእኛ ጋር በቀጥታ ሪሌት የሚያደርጉ ናቸው። በነገራችን ላይ እንደውም ድርጅታችን ቴምር ሪል ስቴት በሚገርም ሁኔታ 2016 ዓ.ም ግማሽ አካባቢ ላይ ለደንበኞቻችን በምን መልኩ ነው ጋራንቲ የምንሰጠው፣ የተሻለ ኢቪደንስ የምንሰጣቸው ከሌሎች ሪልስቴቶች የሚለውን የኢንሹራንስ ሲስተሙን ቢውልድ እያደረግን ነበረ። ሶ እያሰብንበት የነበረ ጉዳይ ስለነበረ፣ አሁን ያለውን ፖሊሲ ደግሞ ገዢዎች ብራቸውን ሪልስቴት ላይ ኢንቨስት ሲያደርጉ ደግሞ ምንድነው ማስተማመኛችን የሚለው ነው አይደለ? ይሄ ፖሊሲ የወጣበት ዋና ምክንያት ሀገራችን ያሉ ሪልስቴት ካምፓኒዎች በቃላቸው ስለማይገኙ፣ ገዢዎችም ደግሞ ከራሳቸው ፕላን ውጭ የሆነው ገንዘባቸውን ልክ ባልሆነ መንገድ ያጡበት ሁኔታ ስላለ እሱን ለመጠበቅ ነውና ድርጅቱም ከዚህ ቀደም ሲያስብበት የነበረ አሰራር ስለነበር እሱን ነው እኛ ሚዛን የመጣ ነው። እንደውም ከፖሊሲዎቹ መካከል ዋናዎቹ ሶስት ነገሮች ናቸው። የመጀመሪያው አንድ ሪል ስቴት ካምፓኒ ሽያጮችን ለመጀመር የግንባታ ፈቃድ እና ደግሞ የዲዛይን ማጽደቂያ ያስፈልገዋል የሚለውን ኦልሬዲ እኛ አሁን ሁሉም ቤቶቻችን ግንባታ ላይ ስለሆኑ እሱን ነገር አልፈናል ማለት ነው ሌላው ነገር ደግሞ ኦልሬዲ አንድ ሪል ስቴት ካምፓኒ ይሄኛውን ሴክተር ጆይን ሲያደርግ በትንሹ ሀምሳ ቤትን የመገንባት አቅሙ ታይቶ ነው ጆይን የሚያደርገው የእኛ ካምፓኒ ደግሞ ቅድም እንደነገርኩች ኦልሞስት ከ372 በላይ አፓርትመንት ቤቶችን ገንብተን ስላስረከብ እሱ ኳሊፊኬሽንም በቀጥታ ከኛ ጋር የሚገናኝ አይደለም ቀሪውና ዋነኛው ነገር ምንድን ነው? ዋነኛው የመጣው ፖሊሲ ግንባታ ላይ ያሉ ቤቶች ላይ ገዥዎች ኢንቨስት ሲያደርጉ ወይም ብራቸውን እዛ ላይ ሲያውሉ ያ ገንዘብ ቀጥታ በድርጅቱ አካውንት ሳይሆን የጋራ አካውንት ወይም ሎክ አካውንት በሚባለው ከተቀመጠ በኋላ ግንባታው እየተገነባ ከዛ በኋላ ያለውን ካሽ ፍሎ ሃንድል ይደረጋል የሚለው ነው እና ቅድም እንዳልኩ የኢንሹራንስ ሲስተሙን የጋራንቲ ሲስተሙን እኛም እያሰብንበት የመጣን ስለነበረ ካምፓኒያችንም ደግሞ በጣም ትልቅ ድርጅት ነው ፋይናንሽያሊ በደንብ ስቴብል የሆነ ኤክስፔሪያንስ የሆነ ካምፓኒ ስለሆነ እንደውም እነዚህ አይነት ፖሊሲዎች እነዚህ ትሬንዶች መምጣታቸው ለእኛ በጣም ትልቅ ቫሉ ያለው ነው ሜይ ቢ ደግሞ ላይክ ጀማሪ የሆኑ ሪል ስቴቶች አሉ ማርኬቱን ፔኔትሬት አድገው ለመግባት ገና ለገና ደንበኞች ብራቸውን ከከፈሉ በኋላ በዛ ኮሌክሽን አፓርትመንት ቤቶችን ገነባለን ብለው የሚመጡ ግን ደግሞ በመሃል በተለያየ ሃሳብ ያሰቡት ሳይሳካ ቀርቶ ብዙ ሰዎች ብራቸውን አጥተዋል አይደል እነሱን አሁን በደንብ አቅማቸውን እንዲያደራጁ ቆም ብለው እንዲያስቡበት የሚሰጥ ፖሊሲ ስለሆነ እኛ ደግሞ በእርግጠኝነት ካለንም አቅም አንጻር ካለን ፐርፎርማንስ አንፃር ካለንም እምነት አንፃር የተሻሉ ነገሮች እንደምናመጣ እናምናለን እና ባለው ህግም ደግሞ በጣም ደስተኞች ሆነናል ለእኛ የተሻለ አድቫንቴጅን የሚሰጥ ስለሆነ በሱም ደግሞ ተጠቃሚም እንደምትሆኑ እናምናለን ስለዛ ከዚህ በፊት የት ሳይቶች አስረክባቸዋል? እንዴት ነበር የደንበኞቻችሁ? በዚህኛው ሰባት አመት ውስጥ ወደ አስር ፕሮጀክቶችን ነው መገንባት የቻልነው። ከአስሩ ፕሮጀክቶቻችን መካከል ደግሞ ሰባት የሚደርሱትን ሙሉ በሙሉ ጥንቅቅ አድርገን ለደንበኞቻችን አስረክበን አሁን ኦልሬዲ ኑሮ ጀምረውባቸዋል ማለት ነው የኛ ደንበኞች ቀሪዎቹን ሶስቱን ፕሮጀክቶች ደግሞ ከአንድ አመት እስከ አንድ ዓመት ከስድስት ወር ባለው አጠናቀን የምናስረክበው ነው የሚሆነው። ለምሳሌ ካሉን ከዚህ በፊት ካስረከብናቸው ፕሮጀክቶች መካከል ወደ ለቡ አካባቢ ሁለት ሳይቶችን አስረክበናል። ወደ አራት ኪሎ አካባቢ፣ ላፍቶ አካባቢ፣ አጠናተራና አያት ነው። በድምሩ ሰባት ሳይቶችን ልናስረክብ የቻልነው ማለት ነው። ቀደም ብዬም እንደነገርኩሽ ያው ድርጅታችን ፋይናንሽያሊ በደንብ ስቴብል መሆኑ ያለውን የኮንስትራክሽን ስራውም ኤክስፔሪንስ ማድረጉ ጥራት ያላቸውን ቤቶች በተባለ ጊዜ እንደውም፣ ከዛም ቀደም ብለን ያስረከብናቸው ብዙ ሳይቶች አሉ እና በደንበኞቻችን ዘንድ የነበረው ፊድባክ እጅግ በጣም ደስ የሚል ነበር። እንደ ሌላው ሪል ስቴት በሁለት ዓመት ተኩል በሶስት ዓመት እንጨርሳለን ብላችሁ ብዙ ሰው አላለፋችሁ ማለት ነው? በጭራሽ እኔ ባለኝ ኤክስፒሪየንስ በቅርብም ሌላ ሪል ስቴት ቪዚት የማድረግ አጋጣሚ ነበረኝና ምን ሆነ መሰለህ፣ ከስድስት ወር ከሰባት ወር በኋላ ዲዛይን ፕሮግረስ ላይ እንደርሳለን፣ ይህን ብር እንጠይቃችኋለን ምናምን የሚል ብር ሰዎችን በግራ በቀኝ፣ ያው ማርኬቲንግ ነው አይነው ደስታን። በሱ መንገድ ወሰዱና ግን፣ ስቲል ምንም ፕሮግረስ የለም ሰው መልሱልን አትመልሱልን አይነት ነገር ውስጥ እያስተዋልኩ ነበር። እናንተ አዲስ አይታችሁ ላይ ሰዎች እኔ አሁን እናንተ ጋር መጥቼ ስመጣ እኔም ስደሰት ሌላም ሰው መቶ ከእናንተ ነገሮችን ድጋሚ ያለ አይደል ለሌላም ሰው ትመራለህ ጥሩ ነገር እስከሆነ ድረስ ሁሉ ጊዜ እናንተ አሁን አዲሱ ሳይታችሁ ለምሳሌ ሊሴ አካባቢ ያልከዋል መሀል ከተማ እንደመሆኑ መጣን ቪው እኔም አሁን ቢኖረኝ ዲ የመመርጠበት አካባቢ ነው። ሶስት ስለሱ ትንሽ በ መልካም ው ያው እንደውም የሊሴው ሳይታችን እስከዛሬ ከገነባናቸው ፕሮጀክቶች እጅግ በጣም ብዙ ማሻሻያ ከዲዛይንም አንፃር በውስጡ ፕሮጀክቱ የሚያካትታቸው መገልገያዎች አንጻር ከሎኬሽን አንፃር በጣም የተሻለ ፕሮጀክት ነው። እሱ ሊሴ ገብረ ማርያም ትምህርት ቤቱ ጀርባ ነው የሚገኘው። አንድ ሺህ አራት መቶ ካሬ ሜትር ላይ ነው የሚያርፈው። ወደላይ ጂ ፕላስ 24 ነው። 24 የሆነበትን ምክንያት እዛ አካባቢ እንደ ፍሬንድሽፕ ሳይንስ ሙዚየም፣ ሸራተን አዲስ ስላሉበት በደንብ እይታዊ አማርያ እንዲሆን ከፍ ያለ ቢውልዲንግ ነው እየገነባን ያለ ነው ማለት ነው። ወደ አራት ወለል በቂ የሆነ የመኪና ማቆሚያ አለን ከዛም በኋላ ደግሞ ግራውንድ ፍሎር ላይ የልጆች መጫወቻ ሪፍሬሽመንት ቦታ ያው ኮሚናል እዛ አፓርትመንት ቤት ላይ የሚኖሩ ደመኞቻችን ሪፍሬሽ የሚያደርጉበት ኤሪያም አለን ማለት ነው። ከዛም በኋላ በእያንዳንዱ ወለል ወደ አራት ሊፍቶችን እናካትታለን። የደረቅና የፈሳሽ ቆሻሻ ማስወገጃ ጋር ቤሹት ከሴኩሪቲ ካሜራ ጋር የሚኖረናል ሰው፣ አውቶማቲክ ባካፕ ጀኔሬተር፣ ዋተር ፓምፕ እና አሁን ደግሞ የከርሰ ምድር ውሃ የማውጣት ስራውን ነው ግራውንድ ዋተር እያወጣ እናያለ ነው የውሃም የመብራትም ችግር እዛ ጋር እንቀርፋለን። ካለንም ልምድ አንፃር እንደዚህ አይነት ኢሹ ከዚህ በፊትም የለብንም። ሶስን ፉሊ ነው ለደንበኞቻችን በደንብ የምናሟላው ማለት ነው። እስከ 24ተኛ ወለል ሙሉ በሙሉ የመኖሪያ አፓርትመንት ቤት ነው የሚሆነው ። አካባቢውም እንደምታውቂው ሬዚደንስ ነው አይደለም፣ መኖሪያ አካባቢ አይደለም። ሶ መኖሪያ አፓርትመንት ቤቶች ናቸው። መጨረሻ ወለሉ ላይ፣ 24ተኛ ወለሉ ላይ ደግሞ ወደ 1200 ካሬ ሜትር ላይ ያረፈ የጋራ ሰገነት ወይም ቴራስ አለን ማለት ነው። እሱንም ሙሉ በሙሉ ጋርደኖቹን ጠረጴዛ እንዲሁም ደግሞ ወንበሮችን ሁሉንም ጋርደኑን አክሰስ አድርገን ለደመኞቻችን እንሰጣለን። የተሻለ ቪው ይኖራቸዋል ማለት ነው። ካሬሜትር አማራጮች በጣም የተሻለ ካሬሜትር አማራጮች አለን። አብዛኛውን የህብረተሰብ ክፍል ቤት ፈላጊዎችን ያማከለ እንደውም ከመካከለኛ ገቢ ካላቸው ከመካከለኛም ገቢ ዝቅ ያሉ የቤት ፈላጊዎች በቀላሉ አፎርድ ማድረግ የሚችሉት መግዛት የሚችሉትን ቤት ነው ይዘን የቀረብ ነው። ከስቱዲዮ ጀምሮ 46 ካሬ ሜትር፣ ቅድም እንደነገርኩሽ ባለ አንድ መኝታ 64 ካሬ ሜትር ጀምሮ ባለ ሁለት መኝታ 71 ካሬ ሜትር ጀምሮ ባለ ሶስት ደግሞ ከ106 ካሬ ጀምሮ አማራጮች አሉን። ያው በጣም ልዩ የሚያደርገው ቴምር ሪል ስቴት ከሌሎችም ነገሮች በተለየ ያከፋፈል ሂደታችን ነው። ከጠቅላላ ዋጋው ላይ አስር ፐርሰንት ብቻ ቅድመ ክፍያ ነው የምናስከፍለው። ቀሪ ደግሞ ዘጠና ፐርሰንቱን ግንባታው እየተገነባ በሄደ ቁጥር በዛ አከፋፈል ነው ማለት ነው። ለምሳሌ ከዚህ በፊት ከነበረን ኤክስፔሪያንስ በሶስት ወር በአራት ወር ሌሎች ሪል ስቴቶች ላይ አከፋፈል ሜተሮች አሉ አይደለም፣ ሰው ያ ማለት ግንባታው ቢሰራ ባይሰራም ውል ላይ እስከገባ ድረስ ያገዢ የመክፈል ኃላፊነት ይኖርበታል ማለት ነው። እኛ ጋር ግን ብሩን ራሱ ኮሌክት የምናደርገው እየተገነባ በሄደ ቁጥር ነው። ለምሳሌ የመጀመሪያ አስር ፐርሰንት ከፍሎ አንድ ደንበኛ ውል ከጨረሰ በኋላ ቀሪውን ቀሪው ዘጠና ፐርሰንት የሚከፍለው ቤዝመንቱ ሲያልቅ ሊሆን ይችላል። ግራውንድ ፍሎር፣ ሁለተኛ፣ አራተኛ እያለ በግንባታ ሂደቱ ነው የምናስከፍለው። ፕሮግረሱን እያየን ነው የምናስከፍለው። በዚህ መሀል ያው ትልቅ ጋራንቲ የምንሰጠው ለደንበኞቻችን፣ ቅድም አውርተንበታል ስለ ኢንፍሌሽኑ አውርተናል፣ ስላሉት ፖሊሲዎች አውርተናል። እኛ ሀገር ያለው ደግሞ የብር የመግዛት አቅም በየጊዜው እየወረደ ስለሆነ ደንበኞቻችን አስር ፐርሰንት ከፍለው የቴምር ቤተሰብ ሲሆኑ ቀሪ ዘጠና ፐርሰንቱን ምንም አይነት ተጨማሪ ክፍያ እና ወለድ አይኖረውም። ከዶላር ንክኪ ሙሉ በሙሉ ነፃ ነው። ስለዚህ ዶላር ቢጨምርም የግንባታ እቃዎችን ቢጨምሩም ዋጋው ላይ ምንም አይነት ልዩነት አይኖረውም ማለት ነው። ይሄ በጣም ተመራጭ ያደርጋቸዋል። በደምሱ ተመራጭ ያደርገናል። ለምሳሌ ብናነሳ ስቱዲዮ አራት ሚሊዮን ስምንት መቶ ሺህ ብር ነው ጠቅላላ ክፍያችን። አንድ ራሱን የቻለ መኝታ ክፍል፣ መታጠቢያ፣ ኦፕን ኪችን እንዲሁም ደግሞ የሊቪንግ እና ዳይኒንግ ወይም ሳሎን እና የራት መመገቢያ ክፍል ያለው ነው። ጠቅላላ ዋጋው አራት ሚሊዮን 830 ሺህ ብር ነው የሚሆነው። ምን ሰማ መሰል? አሁን ወደዚህ እየገባው በጣም ብዙ ማርኬቲንግ አላችሁ ኦፊስ ውስጥ ያው በወሬ ደረጃ ነው የሰማ ሳይ መጀመሪያ 30 ፐርሰንት ከከፈላችሁ 10 ፐርሰንት ዲስካውንት አለ። መቶ ፐርሰንት ከከፈላችሁ 25 ፐርሰንት ዲስካውንት አለ። ሰዎች አሁን ለምሳሌ መጥተው አራት ነጥብ ስምንት ከፈሉ ምን ያህል ዲስካውንት ይኖረዋል? ወይ ደግሞ አስር ፐርሰንቱ ለምሳሌ በስንት ብር ነው? በስቱዲዮ ልጀምር ብዬ ባስብ ስንት ነው አስር ፐርሰንቱ ቅድመ ክፍያ ነው የሚሆነው? ያ ማለት ሙሉ ክፍያዎችን ለመክፈል ፈቃደኛ ያልሆኑ ወይም ፕላን የሌላቸው ደንበኞች ከሆኑ አስር ፐርሰንቱን ከፍለው ቅድም እንዳልኩሽ ዘጠና ፐርሰንቱን በሶስት ዓመት ጊዜ ውስጥ ነው ሙሉ በሙሉ ፕሮጀክቱን የሊሴ ገብረ ማርያሙን የምንጨርሰው፣ በዛ ጊዜ ውስጥ ነው የሚከፍሉት። ሙሉ ክፍያ ለሚከፍሉ ደንበኞቻችን ደግሞ ከጠቅላላ ዋጋው ላይ የ25 ፐርሰንት ቅናሽ ነው የምናደርግላቸው። ለምሳሌ አራት ሚሊዮን ስምንት መቶ ሺህ ብር ከሆነ ከአራት ሚሊዮን ስምንት መቶ ሺህ ላይ ከስቱዲዮ ላይ አሁን ማግኘት የሚፈልጉ ከሆነ ዲስካውንት ማለት ነው አራት ሚሊየን ስምንት መቶ ሰላሳ ሺህ ብር ሲከፍሉ የ25 ፐርሰንት ቅናሽ ስናደርግላቸው እስከ ሶስት ሚሊዮን ስድስት መቶ ሺህ ብር ድረስ ዋጋው ይወርዳል ማለት ነው ሰው እንደምታውቂው አሁን ካለው ማርኬት አንጻር ኢቭን ኮንዶሚኒየም ራሱ መግዛት የማይችል ብር ነው አይደል? ሰው መሀል ከተማ ላይ ሊሴ ገብረ ማርያም ጀርባ በዙሪያ በጣም የተሻለ ጥሩ ኔቦርሁድ ያለው ዳውን ታውን ላይ በውስጡም ደግሞ ብዙ መገልገያዎች ያሉት ስታንዳርድ የሚባል አፓርትመንት ቤትን በ3 ሚሊዮን 600 ሺህ ብር ነው ለደንበኞቻችን ይዘን የቀርብ ነው ማለት ነው። ከ30 ፐርሰንት ጀምሮ ደግሞ ለሚከፍሉ ደንበኞቻችን በተመሳሳይ በከፈሉት ልክ የ25 ፐርሰንት ቅናሾችን እናደርግላቸዋለን ማለት ነው። በጣም አሪፍ ከተማ ውስጥ እንደውም እስከዚያ ላይ ከሰማናቸው ይሄ የተሻለ አማራጭ ነው። ይህ ማስበው እንደውም ለደንበኞቻችን እኛ በጣም የሚገርምሽ ሶሊ ወደ ሳር ቤት አካባቢ የነበረው ሳይታችን ላይ አሁን ወደ 7 8ኛ ፍሎር ላይ ነው ያለው ግንባታው፣ በሁለት ዓመት ውስጥ የምናስረክበው ሳይት ነው። የስልሳ አርባ አከፋፈል ሜቶዶችንም ይዘን ቀርበን ነበረ ያ ማለት አንድ ደንበኛ 60 ፐርሰንት ከከፈለ ቀድሞ 40 ፐርሰንት ዲስካውንቶችን ድረስ እስከማድረግ ነው ድርጅቱ ኦፈር እያደረገ ያለው ማለት ነው። በዛ የአንድ ወር ዲስካውንት ፔሪድ ነበረ፣ በሱ ተጠቃሚ ሆነዋል። እንደውም የተለያዩ አፕሪሺየሽኖችንም ሰተን አዎ ስገባ መኪና ሁላ ነበረ፣ ለየት ያለ እስከዛ ከሰማት ደግሞ 2024 መኪና እስከ 3.5 ሚሊዮን የምትገመት ነች። እሷንም እንደ ኦፈር አቅርበናል። ከሱ ውጭ ደግሞ ሁለት ቤቶችንም ደግሞ ፉሊ ፊኒሽድ አድርገን የምናቀርባቸውም እጣዎችን አቅርበን ነበረ። ኦልሬዲ ፓኬጁን ስለጨረሰ አሁን በቅርብ ቀናቶች ደግሞ እነሱን እጣዎች አውጥተን ለደመኞቻችን ደግሞ ፕሩፍ እናደርጋለን። በጣም ደስ ይላል። ይሄ በጣም ለየት ያደረጋቸዋል። እኔም ገድሞኝ ነበር እንደ ሸልማት እያልኩ ነበር። ሰው ቤት ገዝቶ መኪና ማስፎ የሚሄድ ይድላለ ማለት ነው። ሌላኛው ነገር ድርጅታችን ቴምር ሪል ስቴት አሁን የተሻለ ዋጋዎችን ተመጣጣኝ አከፋፈሎችን እንዲሁም ደግሞ ከፍ ያሉ ያልተለመዱ ዲስካውንቶችን ለማቅረብ ያስቻለን ምክንያት ምንድን ነው? ቀደም ብዬ እንደተናገርኩት የኮንስትራክሽን ማቴሪያሎችን በራሳችን ማስመጣታችን፣ ግንባታውን ሙሉ በሙሉ ደግሞ ተቋራጭን ወስደን ራሳችን ስለምንገነባ ከሌሎቹ ሪል ስቴቶች ወይም ከሌሎቹ ድርጅቶች የተሻለ ኤክስፔንሳችንን ወይም ደግሞ ወጫችንን መቀነስ ስለቻል ለደንበኞቻችን ደግሞ መካከለኛ ገቢ፣ ከመካከለኛ ገቢ በታችም ላላቸው በቀላሉ ተደራሽ መሆን ስለምችል በዛ ደረጃ ነው ቤቶችን ቀለል ባለ ዋጋ በአከፋፈል ይዘን የቀረብ ነው ማለት ነው። አሁን በሌላ ሀገር ላይ ያሉ ሰዎች እንዴት ነው የእናንተን ካምፕኒ ጆይን አድርገው መጠቀም? እንደውም ብዙ ደንበኞቻችን በአሁኑ ሰዓት በተለይ ወደ መሀል ከተማ የተሻለ ቪው ያላቸውን ውጭ ሀገር ያሉ ዲያስፖራዎች ይመርጡታል እና ባሉበት ቦታ መክፈል ያለባቸውን ፔመንት ደግሞ በኢንተርናሽናል አካውንታችን አስገብተው ውሉም ባሉበት ቦታ ልከንላቸው ደግሞ እዛው ባሉበት የቤት ባለቤት መሆን የሚችሉበት ኢንቨስት ማድረግ የሚችሉበትን እድል አመቻችተናል። መገበያየት ይችላሉ ማለት ነው። ከየትኛውም የዓለም አቅጣጫ ባሉበት ቦታ ሆኖ መገበያየቱ ይችላሉ፣ የቴምር ቤተሰብ መሆን ይችላሉ። ልክ ነሽ። ስለዚ ሰዎች አሁን ለምሳሌ ሪል ስቴት ለመግዛት ሲያስቡ ምን ምን ሊሆን ይገባል? መስፈርታቸው ምን? ወደ ገበያ ሲወጡ ምን አስበው መውጣት አለባቸው? እሱ በጣም መሰረታዊ ጥያቄ ነው። ምክንያቱም ለረዥም ዓመት የለፋሽበት ብርሽን የሆነ ቦታ ላይ ኢንቨስት ስታደርጊ የዛን ፍሬ ማግኘት ትፈልጊያለሽ። ባሰብሽው ልክ መሆን መቻል አለበት። ሰው እንደ አማካሪ እኛም ለደመኞቻችን የምናማክረው በደንብ በአጽኖት እንዲያዩት የምንፈልገው እምነት ነው። እሱን ነገር ነው ድርጅታችንም ደግሞ ኮንሲስተንትሊ በተደጋጋሚ በሰባት ዓመቱ ሲያደርገው የነበረው ነገር ማለት ነው። ሌሎች ሁኔታዎች እንዳሉ ሆነው ግን አንድ ሰው ቤት ለመግዛት ሲነሳ ያ ድርጅት ያለው ባክግራውንድ ምንድን ነው? ምን ያህል ቤቶችን ገብቶ አስረክበዋል? በቃሉ ተገይቷል ወይ ምን ያህል ፋይናንሻል ስቴብል ነው ወይ የሚለውን በደንብ በደንብ ማጥራት መቻል አለባቸው። ሌሎች ነገሮች እንዳሉ ሆኖ ሰው እምነት እምነት እምነት የሚለውን ነገር ነው እኛም ወፈር እያደረግን ያለ ነው። እሱ ላይ በደንብ በትኩረት እነሱ አማራጮችን ማየት መቻል አለባቸው። እምነት ወረ ቢል ዳርጋቸዋል፣ ምንም ጥያቄ የለውም። ብዙዎቹ ደንበኞቻችንም ከዚህ ቀደም የገዙ ናቸው። አሁንም በድጋሚ ቤተሰብ ጓደኞቻቸውን እያመጡ ኢንቨስት እያደረጉ ያለው እንደውም ቴምር ሪል ስቴት በዛ አይነት ሜትር ነው ሪፈራል የሚባለው ሲስተም ነው ብዙ ቤቶቻችን እየተሸጡ ያሉት ማለት ነው። በጣም በሚገርም ሁኔታ ይህንን አላሰብኩም ነበረ። ስመጣ ማለት ኢንፎርሜሽን ከሪስፔክት አንጻር ላዳምጥ ነበር የመጣሁት፣ ግን ከምር የእውነት ተወስብሼ ነው። ትና አንተን ማግኘት የሚፈልጉ ሰዎች በምን አይነት አማራጮች ሊያገኙ ይችላሉ? አዎ አለን፣ ኮንታክቶች ስላሉን በዚህ ኮንታክት መሰረት ቤት አማራጮችን ማየት የሚፈልጉ እንድናማክራቸው የሚፈልጉ ደግሞ የቤት ፈላጊዎች በቀጥታ በዳይሬክት መደወልም ይችላሉ። በዋትሳፕም በቴሌግራምም ደግሞ ሊያገኙን ይችላሉ። እዛው ጋር ደግሞ ኢሜሎችም ስላሉ በእሱ መሰረት ኮንታክት ያደርጉናል። በማንኛውም ሰዓት ደግሞ ለማማከር ዝግጁ ነን። የተሻለውን ነገር ለእነሱ እንደምናደርግ ደግሞ እናምናለን። በጣም እኔ ከምር የእውነት ነው ደስ ያለኝ ወደድሽው። በጣም ላልመጣ መጣ የምችልበት ምንም ሪዝን የለም። በእርግጠኝነት የቴምር ቤተሰብ እንደምትሆኚ እናምናለን። እኛ እናንተም እንግዲህ ይሄንን የመሰለ ድርጅት ማግኘትና የተሻለ ኢንፎርሜሽን ከፈለጋችሁ ስልኩን በታች በኩል እናስቀምጣለን። በኢሜልም በተለያዩ አማራጮች ማግኘት ይችላላችሁ። አመሰግናለሁ። ጎበዝ ጎበዝ ማርኬቲንግ ሰዎችም አሏቸው። እዚ አጋጣሚ ድርጅቱን ሳናደንቅ አናልፍም። የምትሰሩትን ነገር ስለምታወሩት ነው እንደዚህ ቆንጆ ሁኔታ መግለጽ የቻላችሁ ቢሆንም፣ ግን አሳማኝ ነበረ ለእኔ በጣም አመሰግናለሁ። በጣም አመሰግናለሁ። ስለ ስለጎበኛችሁን በእርግጠኝነት የቴምር ቤተሰብ ትሆናላችሁ። አመሰግናለሁ። መልካም ቀን ይሆንላችሁ። እናመሰግናለሁ። መልካም ቀን